በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ዘወርሃ ሰኔ ስድስት አንድ አምላክ በሆነ በአብ ወልድ መንፈስ ቅዱስ ስም ሰኔ ስድስት በዚች ዕለት ከእስክንድርያ ከተማ የሆነ መነኮስ አባ ቴዎድሮስ በሰማዕትነት ሞተ። ይህም የታመነና ንጹሕ ቅዱስ ተጋዳይ በእስክንድርያ ከሚገኝ ገዳማት በአንዱ በመልካም ገድል ተጠምዶ ኖረ። ታናሹ አርዮሳዊ ቆስጠንጢኖስ በነገሰ ጊዜ አርዮሳዊ ጊዮርጊስን በእስክንድርያ ሀገር ሊቀ ጳጳሳት አድርጎ ሾመው። ሐዋርያዊ ቅዱስ አትናቴዎስንም ከመንበሩ አሳደደው። ይህ አርዮሳዊ ጊዮርጊስም በማርቆስ ወንበር ላይ ሲቀመጥ ያን ጊዜ በአርዮሳውያንና በእስክንድርያ ምዕመናን መካከል ታላቅ መተላለቅ ሆነ። ሃይማኖታቸው የቀና ብዙዎች ምዕመናንም ክብር ይግባውና በጌታችን ኢየሱስ ክርስቶስም ተገደሉ። ከዚህ በኋላ ይህ አርዮሳዊ ጊዮርጊስ ስለ አባ ቴዎድሮስ እርሱ አርዮሳውያንን ተከራክሮ እንደሚያሸንፋቸው ከቅዱሳት መጻሕፍትን ማስረጃ በማምጣትና በማስፈረድ ያሳፍራቸው ነበር። ያን ጊዜ ይህ መኖክስ አባ ቴዎድሮስን ይዘው በየአይነቱ በሆነ ስቃይ እንዲያሰቃዩት አዘዘ። እንዲህም አደረጉበት፤ ግን ምንም ምን ጉዳት አልደረሰበትም። ከዚህ በኋላ ኃይለኞች ሯጮች በሆኑ ፈረሶች ላይ እግሮቹንና እጆቹን አስረው በሰፊው ሜዳ ውስጥ እንዲያስሯቸው አዘዘ። ይህንንም ባደረጉ ጊዜ ሕዋሳቱ ሁሉ ተበጣጠሱ፣ ራሱም ተቆረጠች። እንደዚህም ሆኖ ነፍሱን በእግዚአብሔር እጅ ሰጠ። ሶስት አክሊላትንም ተቀዳጀ አንዱ ድንግልናውን ጠብቆ ስለመመነከሱ ሁለተኛው ሃይማኖትን ስለማስተማሩና ተከራክሮ መናፍቃንን ስለመመለሱ ሶስተኛው ስለ ቀናች ሃይማኖት ደምን በማፍሰሱ ነው ከዚህ በኋላ ምእመናን የተቆራረጡና የተበተኑ ህዋሳቱን ሰብስበው በሳጥን ውስጥ አደረጓቸው በዚችም ዕለት መታሰቢያ በዓሉን አደረጉ እንደሌሎች ሌሎች ቅዱሳን ሁሉ የምስጋና ድርሰትን በሮማይስጥ ቋንቋ ደረሱለት። በጸሎት መጻፋቸውም ውስጥ ጻፉለት። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ሰማዕት ጸሎት ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። በዚችም ዕለት የሀገረ መሪዩት አርባ ሰማዕታትና የሌሎች አርባ ሰማዕታት የመነኮስ ገብረ ክርስቶስን መታሰቢያቸው ነው። በረከታቸውን ከእኛ ጋር አትኖር ለዘላለሙ አሜን። ዳግመኛ በዚች ቀን አውሳቢዎስ፣ ታማን፣ ሀራዋጋና፣ ሀርዋጋና ባኮስ የተባሉ የሀገር እስና አራት መኳንንት የዕረፍታቸው መታሰቢያ ነው። እሊህም ቅዱሳን ለእሱና አገር ምሰሶዎቿ ነበሩ፣ ጻፎቹም ነበሩ። ለብዙዎች ድሆችና ምስክኖች ይመጸውቱ ነበር። ወደዚያች ሀገርም መኮንኑ አሪያኖስ ዳግመኛ በተመለሰ ጊዜ እኛ ክርስቲያን ነን፣ ክብር ይግባውና ሰማይና ምድር በጸኑበት በጌታችን በኢየሱስ ክርስቶስ እናምናለን በማለት በግልጥ በፊቱ እየጮሁ ተቀበሉት። አሪያኖስም ሰምቶ በየራሱ በሆነ ስቃይ ያሰቃያቸው። ከዚህ በኋላ ራሶቻቸውን በሰይፍ ቆረጠ፣ የምስክርነትን አክሊል ተቀበሉ። ለእግዚአብሔር ምስጋና ይሁን። በረከታቸውን ከእኛ ጋር ትኑር ለዘላለሙ አሜን። ሰኔ ስድስት ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ አባ ቴዎድሮስ ሰማዕት፣ አባ ገብረ ክርስቶስ፣ አርባ አራቱ ሰማዕታት። ወርሐዊ በዓላት ቅድስት ደብረ ቁስቋም፣ አባታችን አዳምና እናታችን ሔዋን፣ አባታችን ኖኅና እናታችን ሐይከል፣ ቅዱስ ኤልያስ ነቢይ፣ ቅዱስ ባስልዮስ ዘቂሣርያ፣ ቅዱስ ዮሴፍ አረጋዊ፣ ቅድስት ሰሎሜ፣ አባ አርከ ሥሉስ፣ አባ ጽጌ ድንግል፣ ቅድስት አርሴማ ድንግል። መልካሙን ገድል ተጋድያለሁ። ሩጫውን ጨርሻለሁ። ሃይማኖቴን ጠብቄአለሁ። ወደፊት ወደፊት የጽድቅ አክሊል ተዘጋጅቶልኛል። ይህንም ጻድቅ፣ ፈራጅ የሆነው ጌታ ያን ቀን ለእኔ ያሰረክባል። ደግሞም መገለጡን ለሚወዱት ሁሉ እንጂ ለእኔ ብቻ አይደለም። ሁለተኛ ጢሞቴዎስ ምዕራፍ አራት ከቁጥር ሰባት ጌታዬ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የደሃይቱን አነስተኛ መባ እንደተቀበለ ለሁሉ ጊዜ የሚያገለግሉ አእላፋት መላእክትን እያሳስበው በችግረ ጊዜ ማቀርብልም ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጸድቃን፣ ትጉሃን መላእክት፣ ፍጹማን ደናግል፣ እንዲሁም ደጋጎች መነኮሳት ወይ ልጅ አዋቂ ሳይለይ የምንሰበስብበትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ደምጦ የጻፈውና ያጻፈው ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስ እና በተመስጦ ህልና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን አሜን። ወስዋት ለእግዚአብሔር ወለወላዲቱ ድንግል ወደ መስቀሉ ክቡር አሜን። ይቆየን። አቡነ ዘበሰማያት